አዎ ይኸው መርዝ እጠጣለሁ ያሳያለሁ እንደማልሞት ማለት ነው። መርዝ ጠጥቻ ያሳያለሁኝ። ይ እንዴት ናችሁ? ከምስሉም ወንድሜ ገዳይ የሆነ መርዝ ብሰጥህ አትሞትም ወይ? ማርቆስ 1616 ሳይሆን ማርቆስ 1618 ላይ ያለውን የሚያምኑ እነዚህ ምልክቶች ይከተሏቸዋል፣ የሚገድል እንኳን ቢጠጡ አይሞቱም የሚለውን እዞ የአይጥ መርዝ ልስጥ ትጠጣለህ ወይ ብሏል። እንዴት እንደምንከረችመው እኔ መርዙን ጠጥቻ ያሳያችኋለሁኝ። ፖሊስኮ ተናግሯል። ሴት ልጅ ለምን ሚሊየን ጊዜ አትከበል? ኢየሱስ ሞቶ ካልተነሳ ክርስትና ባዶ ነው አላችሁ። ኮበክ እግር ጣቢኛ እንጠጣለን በክርስትና ለአባ ገብረ ኪዳን። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች፣ እንደምን አላችሁ? እንደምን ጽቀያችሁ? ኒ አላው እግዚአብሔር ይመስገን በያላችሁ፣ በሰላም ክርስቶስ ይብዛለኝ። ዛሬም በአዲስ መረጃ ተመልሼ መጥቻለሁኝ። እፎይ መርዝ እጠጣለው እያለ ነው እና ምን አስመልክቶ ነው ጠጣለው ያለው ትናንት፣ ይህ ቪዲዮ በስፋት እየተንሸራሸረ ነበር እና ልናየው የሚገባ ቪዲዮ ነው። ሁላችሁም በትኩረት ልሰሙት ይገባል። ለምን እንደዚህ ያለ የሚለውን ከእርሱ ከራሱ እንሰማለን። በእርግጥ እኔ ራሱ ይህን ቪዲዮ ሳይ ትንሽ ደግጫለው። አትደንግጡ ለማለት ወዳለው። ለምን እንደዚህ እንዳለ እንስማው እና እንመለስ። ሁላችሁም የዛሬ ቪዲዮ ከምን ጊዜም በላይ ላይክ አድርጉት፣ ጉልበት ስጡት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሁልጊዜ የምለቀው ቪዲዮ እንደርሳችሁ የደውል ምልክቷን መጫን እንዳትረሱ። ቀጥታ ወደ ቪዲዮ እንሄዳለን። አሁን ሃይ እንዴት ናችሁ? ከምስሉም ወንድሜ ገዳይ የሆነ መርዝ ብሰጥህ አትሞትም ወይ? ማርቆስ 16 16 ሳይሆን ማርቆስ 16 18 ላይ ያለውን የሚያምኑን እነዚህ ምልክቶች ይገጠሏቸዋል፣ የሚገል እንኳን ቢጠጡ አይሞቱም የሚለውን እዞ የአይጥ መርዝ ልስጥ ትጠጣለ ሆይ ብሏል። አዎ ይኸው መርዝ እጠጣለሁኝ ያሳያለሁ እንደማልሞት ማለት ነው። መርዝ እጠጥቼ ያሳያለሁኝ። ነገር ግን ይሄ ልጅ በንባብ ያመጣው ሳይሆን እነ አህመድ ዲዳት እነ ዶክተር ዛኪር ናይክ እንደገና ደግሞ እነ አቡሃይደር ደጋግመው የሚሉት ጥቅስና ደጋግመው የሚጠይቁት ጥያቄ ነው። ይህንን ጥያቄ በ12 ምስማር እንከረችመዋለን። እንዴት እንደምንከረችመው እኔ መርዙን ጠጥቼ ያሳያችኋለኝ። ምንም እንደማልሆን ማለት ነው። ቅድሚያ ግን እነ ዛኪር ምን እንደሚሉ ማዳምጧቸው።

ዶክተር ዛኪር ያለውን ሰምታችሁታል። አንድ ሰው አንድ ሰው አላገኘውም አለ መርዝ ጠጥቶ የሚያረጋግጥ ሳይንቲፊክ ነው አለ። ይህንን ሳይንቲፊካሊ ካደረጋችሁት ወይም ደግሞ ፕሩፍ ካደረጋችሁልኝ ክርስቲያን እሆናለሁ አለው። ስለዚህ አንድ ሰው የሚያረጋግጥልኛ አጥቻለሁ ነው እያለ ነው ያለው። ይህንኛው ልጅ ደግሞ መርዝ እንድጠጣ ግብዣ አድርጎልኛል። መርዙ ፊት ተቀምጧል። ልጠጣው እጠጣዋለኝ። ነገር ግን ይህም መርዝ ብጠጣ ታምናላችሁ? አታምኑ። ምክንያቱም መርዝ አይደለም ትላላችሁ። ኦኬ፣ መርዝ አይደለም አዎ። ግን እንዴት እንተማመን ታዲያ? ገዳይ የሆነ መርዝ፣ አይጥ ተራ ነገር ነች። ለምን የሬሳ ማድረቂያ አይሆንም? ገዳይ የሆነ መድኃኒት፣ አንተ ራስ ገዝተህ አመጣልኛለ ያን ገዳይ የሆነ መርዝ እኔ ገዝቼ ብጠጣ ገዳይ አይደለም ብለህ ስለምትከራከር አንተ ራስህ ገዳይ የሆነውን መርዝ ገዝተህ ታመጣና ትሰጠኛለህ። ከመስጠትህ በፊት ግን በኢትዮጵያ ባህል፣ ወግ፣ ስርዓት መሰረት አንድ ሰው ግብዣ ሲያቀርብ ዝም ብሎ ብሉ፣ ጠጡ አይደለም የሚለው አብሮ እየበላ እየጠጣ ነው አይደለ? ቀምሰ ትሰጠኛለህ። መርዝን ያልቀምስ ምን ይገለኛል? እንዳንተን ደግሞ ነቢይህ እንደዚህ ብሎሃል። አንብብልህ ቡሃሪ ሳይ 54 45 ላይ ናሬት ሳይዳ አላስ ሚሴንጀር ሴድ ሂ ኢትስ ሰቨን አጅዋ ዴትስ ኤቭሪ ሞርኒንግ ዊል ኖት ቢ አፌክትድ ባይ ፖይዝን ኦር ማጂክ ኦን ዘ ዴይ ሂ ኢትስ ዘም ይላል። ስለዚህ ሰባት ቴምር አጅዋ ዴት ቴምር ማለት ጥቁሩ ቴምር በሳውዲያ ውስጥ በብዛት የሚመረተው ነው። እሱን የበላ አለ መርዝ ቢሰጠው አለ ወይንም አለ ማጂክ ቢደረግበት በዛን ቀን ምንም አይሆንም። ኦኬ እኔ ሰባት ቴምሩን አዘጋጅልሃለሁ፣ አንተ ገዳይ ያልከው መርስ ትመጣለህ። እኔ ሰባት ቴምር ሰጥሃለሁ፣ እሱን ትበላና መርዙን ቀምሰህ ገዳይ መሆኑን ለእኔ ትሰጠኛለህ፣ እኔ እጠጣልሃለሁኝ። ትስማማለህ? እኔ እኔ ሬዲ ነኝ፣ እስማማለሁ። ነገር ግን በዚህ ጉዳይ ላይ በማርቆስ ምዕራፍ 16፡18 ላይ ያለውን ብዥታ እንገራችሁ። ሙስሊሞች ደጋግመው ይህንን ጥያቄ ያነሱታል። ደጋግመው ብዙ ጊዜ ምላሽ ይሰጥበታል። ብዙ ጊዜ ምላሽ የሚሰጠው ጌታ አምላክህን አትፈታተነው በሚለው ነው ምላሽ የሚሰጠው። አንዳንድ ከፕሮቴስታንቱ ደግሞ ይህን ክፍል ማይቀበሉት አሉ። ከቁጥር ዘጠኝ እስከ ሃያ ያለው ጭማሪ ነው ብለው የሚያምኑ አሉ። ለምሳሌ በእስልምና ላይ የሚሰራው

የቀደሙት ኮፒዎች ላይ የለም የሚል እንትን ነው ያለው። ከቀደሙት ኮፒዎች አንዱ ግዕዝ ነው፣ የቤተክርስቲያናችን መጽሐፍ ነው። ስለዚህ እኛ የማርቆስ ወንጌል ምዕራፍ ስምንት በኋላ ያለው እስከ ሀያ ያለው በቀደሙ መጽሐፍቶቻችን ውስጥ ስላለ እንቀበለዋለን። ስለዚህ እዛ ላይ የሚናገረው ብዛት ጌታችን ኢየሱስ ክርስቶስ ከትንሣኤ በኋላ ለመግደላዊት ማርያም እንደተገለጠላት ለብዙ ህዝብ እንደተገለጠ ከዛ በኋላ እንዳረገ ሐዋርያቱን ወደ ዓለም ሄደው እንዲሰብኩ ያመን የተጠመቀ ይድናል የሚለው ፓርት እንደገና ደግሞ ማድረጉን የሚናገር ክፍል ነው። ይሄ ክፍል እኛ ጭማሪ ነው ብለን አናምንም። የቤተክርስቲያን መጽሐፍ እንደመሆኑ እንቀበለዋለን። ለምሳሌ እዚሁ ላይ ግን ምላሹ እኮ አለ። ምላሹ ቁጥር 16ን ብታነቡት እንደዚህ ይላል ያመነ የተጠመቀ ይድናል ይላል። ሚድ ነው ማን ነው? ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል ይላል። ይሄ እያወራ ያለው ስለ ነጠላ ህዝብ ሰው ነው። ያመነ ሲል ስለ አንድ ሰው ነው እንጂ ያመኑ እያለ አይደለም። ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል አለ። ኢንዲቪዥዋል ነው፣ ሲንግል ነው፣ ሲንጉላሪቲ ነው። እያወራ ያለው ስለ ሲንግል ፐርሰን ነው እያወራ ያለው። ቁጥር 17 ላይ ግን ስንሄድ ይቀየራል። እንደዛ አይደለም። 17 እንደዚህ ይላል ይቺ ምልክት በስሜ የሚያምኑትን የሚያምኑትን የሚያምንን አይደለም የሚለው የሚያምኑትን፣ ትከተላቸዋለች። በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ። ይናገራል ሳይሆን ይናገራሉ። እባቦችን በእጃቸው ይይዛሉ። ይይዛል ሳይሆን ይይዛሉ። የሚጎዳቸውም ነገር የለም። የሚጎዳው ነገር የለም ሳይሆን የሚጎዳቸው የለም። የሚገድል መርዝ ቢጠጡም የሚጎዳቸው የለም። በደዌያን ላይ እጆቻቸውን ይጭናሉ ደዌያንንም ይፈውሳሉ፣ ይላል። ይሄ ጸጋ ለብዙዎች የተሰጠ ነው እንጂ ለእያንዳንዱ ለግለሰቦች የተሰጠ አይደለም። ቁጥር 16 ላይ እንደነገርኳችሁ ማመን መጠመቅ የእያንዳንዱ ነው። ይህን እኛው ግን ለብዙሃን እንደተሰጠ የሚያሳየው ምንድነው? እንደዚህ ያደርጋሉ ያደርጋሉ ያደርጋሉ ነው። በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ ደግሞ የጸጋ ስጦታዎች ልዩ ልዩ ናቸው ይላል መንፈስ ግን አንድ ነው ይላል። ስለዚህ እነኚህ ጸጋዎች አንዱ ጋር ያሉት አንዱ ጋር ላይኖሩ ይችላሉ። አንዱ ድዋያንን ሲፈውስ፣ አንዱ በልሳን ሊናገር ይችላል። አንዱ የሚገድል እንኳን ቢጠጣ፣ አንደኛው ደግሞ በአዲስ ቋንቋ ሊናገር ይችላል። ስለዚህ እነኚህ ጸጋ ስጦታዎች ልዩ ልዩ መሆናቸውን ስለሚናገር ዛው ፓርት ላይ ነሰሰርሊ ግለሰብ ወይም አማኝ የግዴታ መርዝ ጠጣ ሚያስብል አይደለም ጥቅሱ። ነገር ግን እኔ የሰጠው ሳይ ቡኻሪ 54 ላይ እያንዳንዱ ሙስሊም ይህንን እንዲያደርግ የሚያዝ ነው። አላስ ሚሴንጀር ሴድ ሂ ሁ ኢትስ ሴቨን አጃዋ ዴትስ ኤቭሪ ሞርኒንግ ዊል ኖት ቢ አፌክትድ ባይ ፖይዘን ኦር ማጂክ ኦን ደ ዴ ሂ ኢትስ ዘም ይላል። ይሄ ሂ እያለ የሚገልጸው ማንን ነው? ግለሰብን ነው። ስለዚህ ግለሰቡ ሰባት ተምር ከበላ ምንም አይሆንም ነው የሚለው የእኛስ ምንድን ነው እያለ ያለው እንደዚህ የሚያደርጉ አሉ። እንደዚህ ትክክል ነው፣ ምንም ይሄ ዳውት የለውም ማለት ነው። በእኛ ተቀባይነት አለው። አስቀድሜ እንዳልኩ ግን በሀገራችን ግብዣ ላይ ቀምሶ ማቅረብ የተለመደ ስለሆነ እችን ሀዲስህን መሰረት በማድረግ ቀምሰህ መርዙን ትሰጠኛለህ፣ ጠጣልሃለሁ እኔ ቴንክዩ። ስንቶቻችሁ ይህንን ታውቃላችሁ? እንደ እስልምና አስተምሮ ትንሣኤ ወይንም ቅያማ ቀን እንዲመጣ አይሁዶችን በሞላ ገለው መጨረስ አለባቸው። ክርስቲያኖችንም በተመሳሳይ ሳያል ቡካሪ 2926 ላይ እንደዚህ ይላል። ናሬትድ አቡ ሁሬራ አቡ ሁሬራ እንደተረከው አላስ ሚሰንጀር ሲሄድ ያለ መልእክተኛ እንዲህ አለ። ዳሁር ዊል ኖት ቢ ኤስታብሊሽድ አንቲል ዩ ፋይት ዊዝ ደ ጅው ን ደ ስቶን ቢሃይንድ ዊች እጅው ዊል ቢ ሃይዲንግ ዊል ሴይ ኦ ሙስሊም ደር ዝ እጅው ሃይዲንግ ቢሃይንድ ሚ ሶ ኪል ሂም ሰዓቱ አይደርስም አለ። ምን አይሁዶችን እስከምትዋጉና አይሁዶች በድንጋይ ጀርባ ሲደበቁ ድንጋዩ እንኳን ምላስ አውጥቶ ተናግሮ ከኋላ የተደበቀ አይሁድ አለ፣ ናና ግደለው ይላል። ይህም በተመሳሳይ ራይዳ ሳሊን 18 20 ላይም ታገኙታላችሁ። በተመሳሳይ ሳይ ሙስሊም 2922 ላይም ታገኛላችሁ። እንዲሁም ሳይ ሙስሊም 2921 ም ታገኙታላችሁ። ኢቨን ዛፍ ሰር እንኳ ሲደበቅ አይሁዱ ዛፉ ናና ሙስሊም ወንድሜ ዛፉ ተዋ ላይ ተደብቋልና ና አይሁዱ እንግደለው ይላል። ተዛ አይሁዶችን ሲያጸዱና ሲጨርሱ ነው ቅያማ ቀን የሚመጣው ተብሎ ይታመናል። እንደ እስልምና አስተምሮ እነዚህ ነው ሙስሊሞችና አይሁዶች ሁሌም ሰላም የሌላቸው። ሙስሊሞቹ እናንተን ጨርሰን ነው ቅያማ የምንወደውን ነቢያችንን የምናገኘው ከአላህ ጋር የምንገናኘው እናንተን ገለን ስንጨርስ ነው የሚል አስተምሮ ስላለ ነው የዚህን ውስታዝ አድምጡት ያ አብዱላህ አንተ የአላህ ባሪያ ወይ፣ ከኋላዬ አይሁድ ተደብቀዋል ናና ግደለው። ወላሂ ወቢላሂ ከአላህ ዘንድ የተቆረጠልን ቃል ኪዳን አለ። ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ በአኺራ ዘማን ከአይሁዳዎች ጋር ጦርነት ይካሄዳል። አይሁዳዎች ዛፍ ስር ድንጋይ ስር ሙስሊሞችን ሸስተው ይደበቃሉ። ዛፉ ድንጋዩ ሳይቀር ይናገራል። ምን እያለ ነው የሚናገረው? ያ አብደላህ አንተ ያ አላህ ባሪያ ወይ ከኋላዬ አይሁድ ተደብቀዋል ናና ግደለው ይላሉ። ይህ ጥርጥር የለውም፣ ያ አላህ ቃል ኪዳን ነው። አላህ ቃሉን አያፈርስም። ያፈርሰን ወሰ a few moments later ያ አብደላህ አንተ ያ ያ ዐብድላህ አንተ የአላህ ባሪያ ወይ ከኋላዬ አይሁድ ተደብቋል ናና ግደለው። ያ ዐብድላህ አንተ የአላህ ባሪያ ወይ ከኋላዬ አይሁድ ተደብቋል ናና ግደለው። ያ ዐብድላህ አንተ የአላህ ባሪያ ወይ ከኋላዬ አይሁድ ተደብቋል ናና ግደለው። ያ ዐብድላህ አንተ የአላህ ባሪያ ወይ ከኋላዬ አይሁድ ተደብቋል ናና ግደለው። ቆረስኮ ተናግሯል ሴት ልጅ ለምን ሚሊዮን ጊዜ አትከበር ኢየሱስ ሞቶ ካልተነሳ ክርስትና ባዶ ነው አላችሁ እኮ በቃ እግር ጣቢኛ እንጠጣለን በክርስትና ለአባ ገብረ ኪዳን እኔ አስር ጊዜ እግር እንጣቢ ብጠጣ ማለት ኢየሱስ አልሞተም በቃ ይሄኛውን አይቀይረውም። ሌላም ነገር ጣይ ፈልጉ። ምን ምናልባት የሰረቀ እጅ ይቆራል፣ በእናንተ የሰረቀ ይሸለማል ይባል፣ አንድ ሚሊዮን ይሰጥ፣ ምን ያደርግልኛል? ለየሱስ ነገሮች ጋር በቃ ምናልባት ኦኬ ብዙ ሚስት ማግባት ብዙ ሚስት አለማግባት ነው። ሁለት ቢሊዮን ክርስቲያኖች አያገቡም ሰዋት ኢየሱስ አልሞተም ነው። አሁን መልሴ ስጠይቀኝ ኢየሱስ አልሞተም ነው መልሴ ወገናችን እያለ የሚገኘው እንግዲህ ቅዱስ ጳውሎስ ክርስቶስ ካልተነሳ እምነታችንም ሆነ ስብከታችን ከንቱ ነው ብሏል። ስለዚህ ክርስቶስ አልሞተም አልተነሳም ሰው ከንቱ ነው። ክርስትን ውስጥ ያለው ነገር ሁሉ ትክክል ቢሆን ክርስቶስ ግን አልሞትም አልተነሳም ከንቱ ነው እያለ የሚገኘው አንድ ማስረጃ እስቲ እኔ ሙስሊም ነኝ። እኔ የትኛውም ፖስታ ሲሆን ክርስቶስ አልሞትም የሚል አንድ ማስረጃም እስቲ ከቁርአን እንደማጠቅሱ ተስፋ እናደርጋለን። ለምን ቁራን የመጣው ጌታችን ሞቷል ተነስቶ አድርጓል ብለው ሐዋርያት ተማሪዎቹ ካስተማሩ ከ600 ዓመት በኋላ አልሞተም እያለ መጣ። ከእግሩ ስር ቁጭ ብሎ የተማሩ እያሉ እነሱ ሞቷል፣ አድርጓል፣ ተነስቷል እያሉ ሲናገሩ አንተ ከ600 ዓመት በኋላ መጣ፣ አይ አልሞተም፣ አላረገም ስትለኝ እንዴት ነው የምቀበለው? እያወኩኝ፣ እንዴት ነው የምቀበለው? አንተ ለምን ምንም ምን ፎርምዬ ስለ ኢየሱስ ክርስቶስ የሌለውን ሰው የአንድ ግለሰብ ለምን ለምን፣ ወይስ ከራሱ ከኢየሱስ እግር ስር ቁጭ ብሎ የተማሩ 12 ሰዎችን ለምን እኔ አንድ ግለሰብ የማያውቀውን ኢየሱስን ስለ ኢየሱስ ምንም የሚያውቅ ወዳአነሰው ነገር እንሂድና ጳውሎስ እንደዚህ ብሏል። ክርስቶስ አልተነሳም። ክርስቶስ ካልተነሳ ስብከታችንን እምነታችንም ከንቱ ነው ብሏል አል ይሄን ቃል ተቀብለ ነው። ይሄ ቃል የተጠቀስከው መቼ ነው? ይሄን ቃል የምትቀበል ከሆነ ደግሞ እዛው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ቅዱስ ጳውሎስ እንደዚህ ይላል። ከላይ በኩል ምናል 14 ላይ ክርስቶስ ካልተነሳ ስብከታችንም ሆነ እምነታችን ከንቱ ናት አለ። ሀያ ላይ ወሩ ደግሞ እንደዚህ አለ፣ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል አለ። ስለዚህ እምነታችን ምንድን ነው? ከንቱ አይደለም ማለት ነው ስብከታችንም ከታችንም ከንቱ አይደለም ማለት ነው። እዛ ጋር 14 ላይ የተናገረውን ተቀበለ፣ ሀያ ላይ የተናገረውን አልቀበለ የምትል ከሆነ ይሄ ያንተ የራስህ ድድብና ነው። ምንም የምልበት ነገር የለም። ስለዚህ ራሱ ጳውሎስ ክርስቶስ ካልተነሳ እምነታችን ከንቱ ነው ብሏል? አዎ ብሏል። ተነስቷል ብሎ ግን ተናግሯል፣ ተቀበለዋል። የዚህ ቪዲዮ ዋና ዓላማ ግን ምንድን ነው? እስቲ አንድ እኔ የምለው እውቀቱ ያለኝ የሚል ሙስሊም ይምጣና ኢየሱስ አልሞተም፣ አልተሰቀለም፣ አልተነሳም የሚል ማስረጃ ያምጣ እስቲ።